በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይብዛላችሁ። ሰኔ ስድስት ቀን ዕለተ አርብ እንደ ወርሃዊ በዓላቶቻችን ቅድስት አርሴማ፣ ደብረ ቁስቋም፣ ሰሎሜ ከመጌታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍ ጋር አብራ የተንከራተተችው መታሰቢያ ነው። በሌላው ትልቁና ደግሞ ግዙፍ በዓል ኢየሱስ ተብሎ በስድስት ያው ይከበራል ማለት ነው። ኢየሱስ ስዱር ተስፋ ሆሙ ለስዱዳን ይላል። የተሰደደው ኢየሱስ ለተሰደዱት፣ አንድም ለሚሰደዱት፣ ለሰማይታት፣ ለጻርቃን እንዲሁም ደግሞ ለቅዱሳን አስተማሪያቸው ነው፣ ተስፋቸው ነው ይላል። እንደውም ይሄ በስደቱ ያለውን የቤተ ክርስቲያናችን ትርጓሜ ምን ይላል? የኢየሱስ መሰደድ ተብሎ ከሚቀመጠው አንዱ ለሰማይታት፣ ለሐዋርያት፣ ለጻርቃን፣ ለቅዱሳን ስደታቸው ሊባርክላቸው ስደታቸውን ሊያጸናላቸው ለስደታቸው ተስፋ ሊሆናቸው ይልቁንም ደግሞ ስደታቸውን ሊባርክና ሊያጸና ይልቁንም ደግሞ ወደፊት ለሚሰደዱት ሁሉ አስተማሪ ሊሆናቸው ነው ብለው መተርጉማን ተናግረውታል ማለት ነው። ስለዚህ በስድስት ኢየሱስ ይባላል ማለት ነው። ዛሬ ግን የምንማማረው በአርቡዳስ የማርያም ትጸር በተባለው ማርያም ድንግል ትጸር በቤተ መቅደስ ድንግል ማርያም በቤተ መቅደስ ትጮሃለች አንድም ድንግል ማርያም በቤተ መቅደስ ትናገራለች ይልና ማርያም ድንግል ትጸር በቤተ መቅደስ ትብል እየአምር ምንተኒ ዘንለ ድምፀ ቃሉ ለመላእክ ዛብሰረኒ ቅዱስ ገብርኤል ትፀንሻለች ተወልጃለች ብሎ ከነገረኝ በቀር እማውቀው ምንም ነገር የለም ብላ ትናገራለች ይላል። ይሄ እንግዲህ አስቀድማ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ከቅዱስ ገብርኤል ጋር የተከራከሩት የተነጋገሩበት ነው። የትምህርታችን መሰረታዊ ዓላማ ግን ዛሬ አንቲ ውእቱ መንጦላዕት ሰፊሕት ሰፊ መጋረጃ አንቺ ነሽ ነው። በዚህ ርዕስ እንነጋገር። ሰፊ መጋረጃ አንቺ ነሽ። ነሽ፣ ማን? እመቤታችን። ማን? ቅድስት ድንግል ማርያም። ማን? ቤዛ አለም የሆነችው እመቤታችን ቅድስት ድንግል ማርያም ወንጌላውያንም ቅዱስ ኤፍሬምም ሰፊ መጋረጃ ይሏታል ለምሳሌ በአርብ ውዳሴ ማርያም ላይ ቅዱስ ኤፍሬም ሰፊ መጋረጃ አንቺ ነሽ ሲል ሉቃስ ደግሞ ከአራት ወንጌላውያን አንዱ ከሰባ ሁለት አርዲት አንዱ የሆነው ከሐኪምነት ከመድኃኒት ቀማሚነት ከዓለም መጥቶ የእግዚአብሔር አገልጋይ ወንጌላዊ የሆነው ሉቃስ ደግሞ እንደዚህ ይላታል በሐዋርያት ሥራ ምራፍ 10 ቁጥር 9 በሐዋርያት ሥራ ምራፍ 10 ቁጥር 9 ይላማ እንደዚህ ይላል እናንበው ጴጥሮስ ስድስት ሰዓት ያህል ይጸልይ ዘንድ ወደ ጣራ ወደ ደርብ ማለት ነው፣ ደርብ የቆጥ ማለት ነው። ወደ ቆጥ ወጣ ይላል። ተርቦም ሊበላ ወደደ፣ ሲዘጋጅለትም ሳለ ተመስጦ መጣበት ብሎ የሐዋርያት ሥራ ጴጥሮስ ለጸሎት ወደ ቆጥ ወደ ደርብ እንደወጣ ይናገርና የጸሎቱም ሰዓት ደግሞ ስድስት ሰዓት ያህል እንደጸለየና ከእግዚአብሔር ጋር እንደተነጋገረ። አሁን ያለነው የሐዋርያ ጾም ላይ ነው። በሐዋርያ ጾም ላይ ምንድነው ማለት ነው? እንሆ ጸሎት ያስፈልጋል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ ስንጾም የማቴዎስ ወንጌል ምዕራፍ ስድስት ላይ ሙሉ የሚያደርጉ የመጀመሪያው ምንድነው? ምጽዋት ነው ማለት ነው። ሰው ገንዘቡን ሊመጸውት ይችላል። ጊዜውን ሊመጸውት ይችላል። ከዚያ በላይ ደግሞ ራሱን አንደበቱን ሊመጸውት ይችላል። ስለዚህ ሰው የመጀመሪያ ምጽዋት ነው። ከዚያ ቀጥሎ ደግሞ ጸሎት ነው። ጸሎት አሁን በጾም ጊዜ ሙሉ የሚያደርገው ጾምን ጸሎት ነው ማለት ነው። ምጽዋት፣ ጸሎት። ጸሎት ስንጸልይ ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። አዎ ጸሎት መጸለይ ከእግዚአብሔር ጋር መነጋገር ከእግዚአብሔር ጋር አዎ መነጋገር እግዚአብሔርን መለመን፣ ወደ እግዚአብሔር ሕሊናን መዘርጋት፣ ወደ እግዚአብሔር ልመናን ማቅረብ ማለት ነው። ከዚያ ጋር መነጋገር ማለት ነው። ስለዚህ ሊጸልይ ወደ ደርብ ወደ ቆጦጣ ይለጽ ከጸሎት በኋላ ምን አለ? ከጾም በኋላ ምን አለ? እርሃብ አለ። ራበይን ነው የሚለው። እስከሚዘጋጅ እስከሚሰናዳ ድረስ ተደሞ መጣብኝ ነው የሚለው። ይሄ የሐዋርያት ሥራ ምዕራፍ 10 ቁጥር 9 ላይ ነው። እንደገና የሐዋርያት ሥራ ምዕራፍ 11 ቁጥር 2 ላይ ደግሞ እንደገና፣ የአርብ ውዳሴ ማርያም ላይ ታሪኩ አንድ ነው። በትርጓሜውም በጥሬውም ወንጌል በጥሬው ይነበባል፣ በትርጓሜው ይተረጎማል ማለት ነው። ስን ሲነበብ እንዲህ ይላል፦ አንቲ ውእቱ መንጠላዕት ሰፊት እንተ ታስተጋቦም ለማየና ዘክርስቲያን ምዕመናንን የስላሴን ሶስትነት አንድነት ሶስትነት የምታስተምሪላቸው አንቺ ነሽ። ለምንድን ነው ከተባለ ጌታ ከእመቤታችን ከተወለደ በኋላ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ወልድ በዮርዳኖስ በእደ ዮሐንስ ሲጠመቅ አብ በደመና ደግሞ ልጄ ይህ ነው እርሱን ስሙት ብሎ ሲናገር መንፈስ ቅዱስ ደግሞ በረግብ አምሳር መጥቶ በላው ላይ ሲያርፍ ለአብርሃም በሶስት ሽማግሌ፣ እንዲሁም ደግሞ ለሙሴ በእሳት፣ ለኢያሱ በአንበሳ ሲታይ የነበረው በሐዲስ ኪዳን ግን በዚህ በዮርዳኖስ በግልጥ ታይቷል እና ይህንን ነው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለን እንድንጸልይ። አንቺ ከሶስቱ አካል አንዱ አሃዱ ዘምቅዱስ ስላሴ ከሶስቱ አካል አንዱ አካል ወልድ ሪዮት ትናነ መረገጣችንን በእግር አጋንንት መውደቃችን በጨለማ ውስጥ መኖራችንን አይቶ፣ አጽነነ ሰማይ ሰማያት ከሰማይ በፍቅር ተስቦ ዝቅ ዝቅ እያለ ፍቅር ሰሃቦ ለወልድ ሀያል መንበሩ ከመንበሩ ፍቅር ስቦ አወረደው ይላሉ። አውጽሆ እስከ ለሞት እስከ ሞትም አደረሰው ይላል። አጽነነ ሰማይ የሰማያት መፃ ውሃደር ውስተ ከርሰ ድንግል ከሰማይ በፍቅር ተስቦ መጣ በድንግል ማርያም የማይጸንም አደረ ወኮነ ሰባ ከማነ እንደኛ ሰው ሆነ። ኮነ ሰባ ከማነት ዘእንበለ ኃጢአት በይቴታ፣ ከኃጢአት በስተቀር እንደኛ ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። በከመሰበኩ ነ ልያ ነቢያት ትንቢት እንደተናገሩ፣ ሰባይ እንደቆጠሩት። አድኀነነ አዳነን። ወቤዘወነ ይቅራለን። አቅረበነ ወደ ራሱ አቀረበን። አዎ ይህንን ነው እንግዲህ፣ ለስላሴ ሦስትነትን፣ አንድነትን፣ ሦስትነትን የምታስተምርላቸው ያለው ሰፊ መጋረጃ አንቺ ነሽ ይላል። በዚህ ነው እንነጋገረው እና ምን ይላል የሐዋርያት ሥራ ምራፍ አንድ ቁጥሮት ላይ ያለውን እናንበው። ቅዱስ ጴጥሮስ ከሐዋርያት ጋር በጽርሃ ጽዮን መንፈስ ቅዱስ ከወረደላቸው በኋላ ሰባ ሁለት ቋንቋ ከተናገሩ በኋላ ኃይል ከተጨመረላቸው በኋላ እነሆ መንፈስ ቅዱስ የሚያጠራጥረውን የሚያስፈራውን እንደገና እውቀት የሌለውን አይምሮ አስወግዶ የማያጠራጥር ኃይልን የሚሰጥ የለቁን የሚያሳምን የለቁን ደግሞ አዎ እውነቱን የእግዚአብሔርን ሀሳብ መግለጥ የሚችሉበትን አንደበት የሚሰጠውን ሰባ እውነት ቋንቋ ከተቀበሉና ከፈሰሰላቸው በኋላ በሰውነታቸው ላይ ከፈሰሰ በኋላ የሚገርም ነው። ከዚህ በኋላ ቅዱስ ጴጥሮስ ባስተማረው ትምህርት ይላል በአንድ ቀን ብቻ አምስት ሺህ ህዝብ ወደ በረቱ ወደ ኦርቶዶክስ ተዋህዶ አምጥቷል። ወደ ክርስትና አምጥቷል። ወደ በረቱ አስገብቷል ይላል። ከዚህ እየተጓዘ እንዳለ ከዕለታት በአንድ ቀን ይልና የዛሬው ታሪክ ይጀምራል። ምን አለ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከአይሁድ ወገን የሚሆኑ ምዕመናን ተከራከሩት ይላል ግዙራን ወዳልሆኑ ሰዎች ሂደ ከነሱ ጋር በልታል፣ ብለው ተከራከሩት ይላል። ምንድን ነው ጴጥሮስ ለወንጌል አገልግሎት እየተጓዘ እንዳለ እውነት ነው። እነዚህ ግዙራን ያልሆኑ ሰዎች ተሰብስበው እየበሉ አገኛቸው እየበሉ አገኛቸው። ሲያገኛቸው ሄደና መጀመሪያ አስተማራቸው። ካስተማራቸው በኋላ መንፈስ ቅዱስን እንዲቀበሉ አደረጋቸው። ከዚያ አጠመቃቸው። ከዛ ወደ በረቱ ወደ ክርስትናው አመጣቸው። ሰዎቹ ያዩት ዶ ከሚበሉት ጋር መቀመጡንና ካልተገዘሩት ጋር መቀመጡን እንጂ አስተምሮ ወደ ክርስትና ማምጣቱን አስተምሮ ወደ በረቱ አስተምሮ ወደ ክርስቶስ ማምጣቱን አላዩም። አይዘያችሁ ብዙ ጊዜ እኛ የምናየው ከሰዎች ላይ መጥፎ ባህሪ እንጂ መልካም ነገሩን አናየው። ትንሽ ደካማ ነገራቸውን ነው እንጂ ብዙ ጠንካራ ጎናቸውን አንመለከትም። አንድ ብላክቦርድ ላይ ለምሳሌ ተማሪ መቶ ተማሪ ተቀምጦ መሬት ላይ መምሩ ብላክቦርድ ላይ አንድ ቾክ የሆነች ነገር ነቁስ ቁጭ አድርጎ ምን ታያላችሁ? ብላ ወርዶ ቢላቸው ሰፊ ጥቁር ነገር አየን አይሉ ምንድን ነው የሚሉ አንድ ነጥብ ነጭ ነገር አይተናል። ሰው በሰው ላይ የሚያዩ ትንሽ መጥፎ ነገር ነው መልካሙን ብዙን ነገር አይመለከትም። መድኃኒ አለም ግን ከኛ ላይ የሚያዩ ትንሿ ኃጢአታችን ሳይሆን እነሆ መመለሳችንና እና በንስሐ ወደ እሱ መቅረባችን ነው ማለት ነው። ስለዚህ እነዚህ ያዩ ትዶ መቀመጡን ነው እንጂ ሰፊውን ነገር አላየውም። ሰፊው ምንድን ነው ማስተማሩ ሰለማን ስለ ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን መሰደዱን በናዝሬት ማደጉን በ30 ዓመቱ መጠመቁን በገዳመ ቆሮንቶስ መጾሙን መጸለዩን ወጦ ማስተማሩን ባስተማረው ትምህርት በፈጸመው ታምራት መሰቀሉን መሞቱን መቀበሩን መነሳቱን ማረጉን አስተማራቸውና ወደ ራሱ አመጣቸው። ይሄና ላይ ከዚህ በኋላ ምን ይላል? ጴጥሮስ ከጥንት ጀምሮ እየተረከ ይነግራቸው ጀመር ያለው ይህንን ነው። ከጥንት ጀምሮ ይሄን ነገራቸው አመጣ። ከቤተልሔም ጀምሮ እስከ ቀራኔዮ፣ ከቀራኔዮ ጀምሮ ደግሞ እስከ ቢታኒያ፣ ከቢታኒያ ጀምሮ ደግሞ እስከ ቤት መንፈስ ቅዱስ እስከ ወረደላቸው እስከ ጸራጽዮን ድረስ ያለውን ተረጎመላቸውና ነገራቸው። ከነገራቸው በኋላ እንዲህም አላቸው በእዮ ሳለኋልና ደርቡ ማለት ነው። ስድስት ሰዓት ሙሉ ስጸልይ ተደሞ መጣብኝ። እራበኝ፣ ጠማኝ። ምግብ እስከሚዘጋጅ ድረስ ተደሞ መጣብኝ። በዚህን ሰዓት ጊዜ አለ ከወደ ሰማይ አንድ ድምፅ ሰማሁ አለ። በአራቱ ማእዘን የተያዘ ሰፊ መጋረጃ ወደ እኔ ሲመጣ አየሁኝ አለ። በውስጡም በመጋረጃው፣ በሰፊው መጋረጃ ላይ ሶስት ነገሮችን ተመለከትኩ ይላል። ስንት ነገሮችን? ሶስት ነገሮችን ተመለከትኩኝ ይላል በውስጡ በመጋረጃው ላይ ማለት ነው። የመጀመሪያው ስዕለ እንስሳ ነው፣ የእንስሳ ስዕል ተስሎበታል አለ። የመጀመሪያው ቀጠለና ደግሞ ያየሁት አለ ስዕለ አራዊት ነው፣ የአራዊት ስዕል ተስሎበታል አለ። ቀጠለና ደግሞ ስዕለ አእዋፍ ነው አለ። በአንድ መጋረጃ ላይ ሶስት ስዕል አለ። የመጀመሪያው ስዕለ እንስሳ ነው፣ ሁለተኛው ደግሞ ስዕለ አራዊት ነው፣ ሶስተኛው ደግሞ ስዕለ አእዋፍ ነው። እነዚህን አይተስለውበት አየሁኝ አለ። ጴጥሮስ ወደ እነሆ ይህን ካየው በኋላ የእግዚአብሔር መልአክ መጣና ጴጥሮስ ጴጥሮስ ጴጥሮስ አለ፣ እና ጠራኝ አለ። ተመለከትኩኝ አለ። ስመለከት አለ ስዕለ እንስሳ አለ፣ ወደ ስዕለ እንስሳ አያመለክተኝም አለ። ስዕለ አይዋፍ አለ፣ ወደ አይዋፍም አያመለክተኝም አለ። ነገር ግን ወደ ስዕለ አራዊት እያሳየ እየጠቀሰ ህርድ ወብላ እረድና ብላ እርቦሃል? አዎ፣ እነ አርደህ ብላ አለኝ። እኔ ደግሞ ግሙራ ዋ ረጉስ ስታፊ ወይ በላይኩ ዘኮነ ንጹ ንጹ ያልሆነ ነገር እስካሁን አልበላሁም። መጥፎ ነገር እስካሁን በልቻ አላውቅም። ያልተባረከ ነገር በልቻ አላውቅም ብዬ ተከራከርኩት፣ ይልና መላኩ መልሶ ዘእግዚአብሔር አስተናፀሐ አንተን ውስጥ አስተራኩስ፣ እግዚአብሔር የቀደሰውን እግዚአብሔር የባረከውን አንተ ታቃልላለህን? ይልቁንም ህርድ ወብላ ተነሳና ብላ እያለ ሶስት ጊዜ ነገረ። ስንት ጊዜ? ሶስት ጊዜ። ስንት ስዕሎች ናቸው? ሶስት ምንናምን? ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አይዋ። አሁን አርደብ ላይ የተባለ የትኛውን ስዕለ አራዊት፣ አራዊቱን አውሬውን ረድና ብላሁን ያለ ይህን ነው። በዚህን ጊዜ አልበላም እስካሁን አውሬ ነገር ይልቁንም ያልተባረከ ያልተቀደሰ ነገር በልቼ አላውቅም ብየሰለው እግዚአብሔር የቀደሰውን እግዚአብሔር የባረከውን እግዚአብሔር የፈቀደውን አንተ አዎ አታቀልልም። ይልቁንም ተነሳና አርደህ ብላ አለኝ ሶስት ጊዜ አለኝ ተነጋግረን ስንጨርስ ሶስቱም ያሉባት መጋረጃ ተጠቅልላ ወደ ሰማይ ስትወጣ አየኋት። ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ ያለባት መጋረጃ እኛ ከተነጋገርን በኋላ መላኩ አርደህ ብላ ያለ ወደ አውሬው ካሳየ በኋላ እኔ እና እሱ ተከራክረን ሶስት ጊዜ አርደ ብላ እያለ ከነገረ በኋላ መጋረጃዋ ሶስቱንም ይዛ ተጠቅልላ ወደ ሰማይ ስትወጣ አየውኛልና ተናገረ፣ ይላል። ይሄ ምሳሌ ነው እንግዲህ። በትርጓሜው ላይ ስንመስለው እንግዲህ አሁን ፊደል ይገላል። ትርጓሜ ግን ያድናል የተባለ ይሄ አሁን ይሄ ካልተተረጎመ ችግር ነው። ስለ አራዊት ምንድን ነው? ስለ አይዋፍ ምንድን ነው? ስለ እንስሳ ምንድን ነው? አሁን ወንጌሉ የሐዋርያት ሥራ ምዕራፍ 9 ምዕራፍ 10 ቁጥር 9 የሐዋርያት ሥራ ምዕራፍ 11 ቁጥር 4 ጀምሮ ይሄ ቃል አለ ግን ካልተተረጎም ምን ሊሆን ይችላል የሚለውን ነው ማስተማር የሚያስፈልገው። ዝሮዝሮ ዞሮ ግን እኛን ተርጎ ምንድን ነው በመጀመሪያ ላይ ምሳሌ ነው። ያ ሰፊ መጋረጃ የወንጌል ምሳሌ ነው። ሰፊ መጋረጃ የወንጌል ምሳሌ ነው ሰፊ መጋረጃ የወንጌል ምሳሌ ነው ካለ በኋላ ምንድን ነው ምሳሌነቱ የሚለውን ሲተረጉም ወንጌል በአራቱ ማዕዘን መጋረጃዋ በአራት ማዕዘን ተይዛ፣ በምሥራቅ፣ በምዕራብ፣ በሰሜን፣ በደቡብ ተወጥራ ማየቴ ወንጌል በአራቱ ማዕዘን መሰበኩ ነው ይልና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ለሐዋርያት ምንድን ነው ያላቸው በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ክርስቲያኖች ደቀ መዛሙርት አድርጉ፣ በዓለም ዙር በአራቱ ማዕዘን እየዞራችሁ አስተምሩ ተብሎ ታውጇልና ወንጌል ናት። በአራቱ ማዕዘን መያዟል በአራቱ ማዕዘን ወንጌል መሰበኩና መነገሩ ነው። ለዚህ ነው ዛሬ በምስራቁም በምዕራቡም በሰሜኑም በደቡቡም ወንጌል ይነገራል፣ ይሰበካል። ሕዝቡ ባያስተውልም ወንጌሉ ግን ይነገራል። ይህ ነው አንደኛው። ሁለተኛው ደግሞ ምንድን ነው የሚለው ወንጌል እናት ካለ በኋላ የወንጌል ምሳ መጋረጃዋ በውስጧ ሶስት ነገሮችን የያዘችው ወንጌል እናት ካለ በኋላ ምንድን ነው የሚለው ስዕለ እንስሳ የምመናን እስራኤል ምሳሌ ነው ይላል። ወደ ስዕለ እንስሳ አላሳየውም። ምመናን ሲያስተምሯቸው ተምረው አድርጎ ያሉትን አድርገው እግዚአብሔርን አምነው የሚኖሩ ስለሆኑ ወደ እንስሳ አላሳየውም። እንስሳ የምመናን ምሳሌ ስለሆነ ምመናን አርደህላል አለው። ወደ ማን ያመለከተው? ወደ አራዊት ነው። በሌላ መልኩ ደግሞ ስለ አእዋፍ የተባሉት ደግሞ ነቢያትና ካህናት ናቸው። ወደ ካህናትም አላሳየው። ካህናት በረው አጥምቀው አስተምረው ንስሐ ግቡ ብለው ባርከው ወደ እግዚአብሔር የሚያቀርቡ ናቸውእና ወደ እነሱም አላሳየው። ሶስተኛ ግን ያሳየው ወደ አውሬው ነው። አውሬ የተባለው ማነው? ቆርኔሊዎስ ነው። ቆርኔሊዎስን አርደ ብለው ማለት አለም አስተምረህ መንፈስ ቅዱስን አድለህ ምንድን ነው? በእጅ መጫን በእፍታ መንፈስ ቅዱስ በሐዋርያት ይሰጥ ስለነበረ ምንድንያለው አስተምረህ መክረህ ወደ በረት እንዲገባ አድርገው እረዳው ማለት መጥፎ ባህሪውን አውጣ ማለት ነው አለማመኑን አውጣ ማለት ነው እንጂ አርደፈላው ማለት አለ አርደፈላው አይደለ ወንጌል አስተምረህ ንጹሕ አድርገህ አስተምረህ መክረህ የክርስቶስን የኢየሱስ ክርስቶስን የዘላለም አምላክነቱን አስተምረህ ነግረህ ወደ በረቱ እንዲገባ አድርገው ማለቱ ነው የሚለው በኋላ ላይ ግን ሶስቱን ይዛ ተጠቅላ መውጣቷ አይላል ተጠቅላ መውጣቷ ምንድ ነው? ሶስት ጊዜ መሆኑ የሶስትነት የአብ የወልድ የመንፈስ ቅዱስ ነው ማለት ነው። ቃሉ ሶስት ጊዜም አርደብላ፣ አርደብላ፣ አርደብላ ይሄም አንድ ቃል መሆኑ ደግሞ የአይ ቃሉ አለመለወጡ የአንድነት ምሳሌ ነው ይልና ይህ ሁሉ ተጠቅልሎ ተምልሶ ሲያደርግ ማየቱ ይላል። እነዚህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው ይላል። እነማን ስለ እንስሳ ማለት ምእመናን ማለት ምእመናን ትናንትና እስራኤል ዘሥጋ የዛሬ እስራኤል ዘነፍስ አምነው ንስሐ ገብተው በወንጌል ወደ እግዚአብሔር መንግሥት መግባታቸው ማለት ነው። ስለ አራዊት አሕዛብ ማለት ነው። አሕዛብ አዎ ተመልሰው አምነው ተጠምቀው በክርስትና ውስጥ ሆነው በወንጌል ወደ እግዚአብሔር መንግሥት መግባታቸው። ስለ አይዋፍ ማለት ካህናት አስተምረው ነቢያት ትንቢት ተናግረው ሰብይ ቆጥረው ሁሉም በወንጌል ማለት ወንጌል ናት። እንግዲህ መጋረጃ ማለት በወንጌል ሶስቱም ምዕመናንም አሕዛብም አምነው ካህናትም አስተምረው ሁሉም አንድ ሆነው ወደ እግዚአብሔር መንግሥት መግባታቸውን ነው ብለው ነው የሚተረጉመው። ወደ መጨረሻው ስንመጣ ምን ይላል? መጨረሻው አንድም ይልና የቤተክርስቲያናችን አስተምሮ ሰፊ መጋረጃ ወንጌል ከሆነች የመጀመሪያ ወንጌል ናት ብለ ከተማርንና መሆኗን ካወቅን በሁለተኛ ደረጃ ሰፊ መጋረጃ የተባለች እምነታችን ናት። መጋረጃዋ በአራት ማይዘን ተይዛለች። እምነታችን በምስራቅም በምዕራብም በሰሜኑም በደቡም ያለው ሰአል ይለደ ቅዱስ ኃይላት የሚውል የለምና በውስጧ ምን አለ ማለት ነው? ሶስት ስዕል አለ። እመቤታችንም ምዕመናንም ከአሕዛብ ወገን ተመልሶ የመጡም ምዕመናን ሳሌለነቅብስ ይሏታል። ሃይዛብም ደግሞ የጌታችን እናት ብለው አምኖ ይመጣሉ ካህናት ደግሞ ኔ ሀቤ ወድንግል ምስሎልድክ የፍቁርክ ኢየሱስ ክርስቶስ ከመተባርክ የላይ ነ እኛንም የመናንንም ባርኪ እያሉ ካህናት ያገለግላሉና እንደገና በመጋረጃ ተጠቅለው ሶስቱን መውጣታቸው በእመቤታችን በቅድስት ድንግል ማርያም አማላጅነት እናትነት አዎ ሁሉም ወደ ገነት ወደ መንግስተ ሰማያት መግባታቸውን ማሳየት ማለት ነው። የመጨረሻው ሰፊ መጋረጃ ወንጌል፣ ሰፊ መጋረጃ ድንግል ማርያም፣ ሶስተኛውና የመጨረሻው ቤተክርስቲያን ቤተ ክርስቲያን በምስራቁ ቤተ ክርስቲያን በምዕራቡ ቤተ ክርስቲያን በሰሜኑ ቤተ ክርስቲያን በደቡቡ። አዎ ተተክላለች። በሷ ከሷ ሶስት አለ የወንዶች በር አለ የካህናት በር አለ የሴቶች በር አለ። በሶስቱም በር ገብተው ማለት ነው በመጋረጃዋ ላይ ያሉ ሶስት እንስሳ ማለት ነው። የሴቶቹም ወንዶቹም ካህናቱም በሶስቱ በር ገብተው ካህናቱ ቀድሰው ምዕመናኑ ስጋው ደሙን ተቀብለው ካህናቱ አቀብለው፣ ካህናቱ የእግዚአብሔርን ቃል አሰምተው ምዕመናን ሰምተው፣ ካህናት ባርከው ምዕመናን ተባርከው ተጠቅሎ ማለት በቤተ ክርስቲያን ባገኘ ነው ጸጋና ይልቁንም በተቀበልነው ስጋና ደም አሁን ወደ ገነት በኋላ ወደ መንግሥተ ሰማያት እንገባለን ማለት ነው። ለዚህ ነው አንቲ ወቱ መንጦ ላይ ስፌት ሰፊ መጋረጃ አንቺ ነሽ እ በአንቺ አማላጅነት ባንቺ እናትነት፣ ባንቺ ምልጃ፣ ባንቺ የዛነት ልጄ ሆይ ማር ይቀርበል የእናት ልመና ፊት አያስቀልስም አንገት ፊት አያስመልስም አንገት አያስቀልስምና በእንደተባለው በአንቺ ልመና ሁላችንም ወደ እግዚአብሔር መንግስት እንገባለን ብለን እንድንጸልይ ይጸጋ ተሰጥቶናል ማለት ነው። ስለዚህ በዕለተ ዓርብ ከሚጸልየው ቅዱስ ኤፍሬም ውዳሴ አንዱ ክፍል ትጸርህ የሚለው ላይ ሰፊ መጋረጃ አንቺ ነች ብለን እመቤታችን አንስተናታልና ስለዚህ አንቀጸ ብርሃን በተባለው ትምህርቱ ደግሞ ቅዱስ ያሬድ እንደዚህ ይላል። ወታስተስሪ ኃጢአተ ህዝብኪ አዝቂ ተበውሃለኪ እማብ ወልድ ወመንፈስ ቅዱስ። የወገኖችሽን ኃጢአት ይቅር ልታስበ ከአብ ከወልድ ከመንፈስ ቅዱስ ተሰጦሻል። እንመልሰል ወታስተስሪ ኃጢአተ ህዝብኪ አ ህዝበኪ ችግርው ተበዋሃ ለኪ የህዝብሽን ኃጢአት ታስምሪ ይቅርታ ስው ይዘድ ከአብ ከወልድ ከመንፈስ ቅዱስ ጸጋን አግኝተሻል፣ ክብር አግኝተሻል። ተመላለችን መሬታችን ገብረ መስቀል ሚዲያ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። በዩቱቡ ተከታተሉ። እንዲሁም ደግሞ ቲክቶክ ላይም አጭር መልእክት እያስተላለፍንን ያለነው እና በሁለቱም በጣም ጊዜ የሌላችሁ ቲክቶክ ላይ አጭሩን ተመልከቱ። ጊዜ ያላችሁ ደግሞ ዩቱብ ላይ ተመልከቱ። ሰብስክራይብ ላይክ እና ሸር አድርጉ። መልካም ቀን ያድርግልን። ከሰዓት በኋላ ደግሞ ስርዓተ ቤተክርስቲያን በሳምንት ሁለት ቀን ማክሰኞ እና አርብ ከዘጠኝ ሰዓት ጀምሮ የምናቀርበዋለን። እሱን ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።